አሰላሙ አሌይኩም ረህመቱላሂ ወበረካቱህ እና የተከበራችሁ የቻይና ለቤተሰቦች እንዴት ናችሁ? ሰላም ናቸው? ሰላማችሁ ብዝት ብዝዝት ይበልልኝ። እንዴት ናቸው? ደግዬ ናቸው ወይ ማለት ነው። ዛሬም ፋ ብለን መተናል ማታ። ያው እንግዲህ እንደዚህ አይነት መቶ እንዴት ነው? ዋው ያበለ ነው። ሳ እንዴት ነኝ? ደህና ነኝ ወይ እንዴት ነው? አምሮብኛል እኮ ለውጥ ምናምን የለኝም ግን፣ ሀባቢ ለውጥ የለኝም። ለውጥማ አለ ለውጡ ምንድን ነው ብላችሁ ግን መጠየቅ አይቻልም። ምክንያቱም መልስ የለውም። ለላውጡ እንዴት ናችሁ? ሊደና ናችሁ ወይ አማን ናችሁ ልኝ ወይ ከኔ ጋር አልሐምዱላህ ወለከን አልሐምዱላህ ካሽኩር ለላ ስብሃነ ወተዓላ ምስጋና ያደረሰው አልሐምዱሊላህ። ምቀኞች ይከፋቸዋል፣ የሚወድ ደግሞ ይደሰታሉ። በእኔ ደስታ ማለት ነው። መሽም አንድ ሰው የምትወድ ሲደሰት ደስ ይላቸዋል ሳ ግን ያው ዝም ብሎ ደስ ይለኛል። የሆነ ወደፊት የሚታይ ነገር አለ ማለት ነው። ህልም አለኝ የምኖረው። ህልሜን ደግሞ ካላሳካው ወደኋላ አልልም። መሬም የሆነ ነገር ካሰበች ታሳካለች። እሱ ካልተሳካ መስተሄል ቁጭ ብላ አታድርም ማለት ነው። ወደች እንዴት ነው ምናምን ስታይል ምናምን እንዴት ነው እና እንዴት ናቸው ደህና ናቸው ወይ? እንግዲህ መቀኘችውን ቅጥል ረረበሉ ማለት ነው

ግን ጊዜ ይሰጠዋሉ። ለዛ ነገር ላይ ዘጭረጭ ሲል ነው እኔ ስራዬን የምሰራ፣ አለኩላሃል። አልሐምዱላ ወለከ አልሐምዱ ለከ ሽኩር፣ ላላ ምስጋና ይድረሰው። የምበላው የምጠጠው ጤና እስካላይ ድረስ አልሐምዱላ ወለከ አልሐምዱ ለከ ሽኩር። በእኔ መድሰት ደግሞ የምትቃጠሉ ሰዎች ምናምን የምትናድዱ ሰዎች ደግሞ አትናድዱ፣ ጥሩ አይደለም ንዴት። እኮ ውዶች ዬ ያስረጃል ማለት ነው በእርሜ ማርጀት እና አለእርሜ ማርጀት አንድ አይነት አይደለም። በነገራችን ላይ ጥሩ አይደለም አትቅኑ። ቅናት ደግሞ ጥሩ አይደለም፣ ቅናት ቤት ያፈርሳል። እውነቴ አትቅኑ። በምንም ሆነ ምንም ቅናት ጥሩ አይደለም። ሀቂቃ ማለት ነው እውነት ነው። ሀቂቃ ውዶች ዬ አሁን ባንች ምን ይቀናል? የሚቀናብሽ ነገር ሲኖር አይደለይ? የምንቀናብሽ ምናምን ነገር የምትሉ ሊኖር ይችላል። እንደዛ በእኔ ነገሩ ምንቀል ዴት ነኝ እንዴት አያችሁ እንዴት ነው ፋ ምናም ምናም አንድ እንድሪ ሰዎች እኔ ማለት ነው በቪጃማ በምናምን ስሰራ ልብስ የሌለኝ ነው የሚመስላቸው ማለት ነው አራ አልহামዱሊላህ ወለከን ሐምድ ያው ዘንድሮ ጫርሽ የኢትዮጵያ ያው ሳጥን ምናም ስለላላኩኝ ነው እንጂ አልহামዱሊላህ ልብስ መቀይረው እንኳን አጥቻ አይደለም በነገራችን ላይ ግን ያው አላ አይደለ ይሆነ ዝም ብላችሁ ሁሌም አዳዲስ ነገር መቀያየር ብዙ ጊዜ አሉት ይሆናል አይደል? እንት ስትል ነው እንጂ የሚወነሳችሁ ነገር ይኖራል። እኔ አሁን በቃ ራሴ ፍላጎት ይስለኝ እንጂ ሰው ብሎኝ አይደለም ልብስ ምቀይረው የማልቀይረውም ሀኪቃ ማለት ነው። አልሐምዱሊላህ ወረከ ምለብሰው አላሳጣኝ፣ ከንግዲህ አያሳጣኝም እንደውም እናንተ እንደነ ሳሚና እንደነ ክራም ኮንኮ ማለት ነው። እና ሀቂቃ መጥፎ ነገር ለምመኙት አላህ ሱብሃነሁ ወተዓላ ልቦና ይስጣቸው፣ ጥሩ ነገር ደግሞ ለምትመኙልን ጥሩ ነገር አላህ ይስጣቸው ማለት ነው። ወዶች የሀቂቃ የምትውዱኝ እንዳላችሁ ሁሉ የሚጠሉኝም አሉ። እንዴት ነው ዛሬ በቃ ቸቸስ እኮ ነው። እንዴት ነኝ? አዲስ ነገር አለ ግን አልነግራችሁም። አላግላ እንደዚህ አልጋው እንኳን ብሎ ምናምን ነገር ምናምን ነገር ምናምን ነገር እንዴት ነው ነገሩ ምናምን የሚል ኮሜንት አይቻለሁ። አዲስ ነገር አለ ግን አነግራችሁም። እንደዚህ እንኳን ብለሽ ምናምን ነገር እኔ አልሐምዱሊላህ፣ ምንም ኖሮ ምንም መሳቅ ሰው እንደሚጠራኝ ሁሉ ሰው የሚወደኝም ወርቷል። አልሀምድሊላሂ ለከልሀቱ ለከሽጎል ወራ ሄዳቸዋለሁ። እውነቴ ነው። እንዲህ እንዲ ኮሜንቶችን አያለሁ። መጥፎ ኮሜንት የሚጽፉ ለመጥፎ ኮሜንቶች ቦታ የለኝም፣ ቦታ የለኝም እላቸዋለሁ። ሲጀመር እኔ ዞር ብያለሁ። መጥፎ ኮሜንት ለምጽፉ ሲጀመር እናንተ ታበረታትኛላችሁ እንጂ ምንም መሬም ከሶሻል ሜዳ ጠፋም ሲጀመር እኛ ያው አንዴ አንዴ በሲ ላይ ተከታታይ ቪዲዮዎች እሰራለሁ፣ በይ ካላ ላይ ደግሞ ቪዲዮ አልሰራም ማለት ነው። ያው የኔ እንትን እንደዚህ ነው፣ የኔ ባህሪ እንደዚህ ነው። እኔ ከሐኪም ጋራ ራሱ ለመጆት ምን ይለምዳለሁ። ባንድ ደቂቃ የሰው ሊማሳመን የተሰጠ ተጽ እንትን አለ ተፈጥሮ ማለት ነው። አልሐምዱሊላህ ወለከን አልሐምዱሊላህ ከሽኩር ከማንኛቸውም ጋር መግባባት እችልበትአለሁ መኖር እችልበታለሁ። አልሐምዱሊላህ ወለከ አልሐምዱ ለከ ሽኩር። ግን ሰው ጋር ተግባብቶ መኖር ላቃታችሁ ድንጋይ ራሶች ነው የምነግራችሁ። እኔ ደግሞ ማስመሰል ምናምን ነገር አይሆንልኝ፣ ከሀያ ሰው ጋር ማስመሰል ብዙ አልችልበትም። እኔ እውነታው ላይ ነው የምጋፈጠው አብዛኛው። ምንም ይሁን ምንም እውነታ ማውራት ደስ ይለኛል። እውነታው ላይ ስጋፈጥ ነው አብዛኛው ደስ የሚለኝ ግን ደግሞ አልሐምዱሊላ እውነታውን ትጋፈጥ የከሰርኩት ነገር የለኝም፣ ወላ እውነቴ ነው። አንዳንድ ሰዎች በውሸት ላይ ውሸት ጨምረው ያንን ነገር ለማግኘት ይሞክራሉ። ላ እኔ እውነታውን ተጋፍጬ ያንን ሰው ባጣው ነው የሚመርጠው አብዛኛውን ጊዜ ማለት ነው። ወደች እና የሆነ ኮሜንት አይቼ ገርመኝ ነበር ማለት ነው። አለኩልሃል አንዳንድ ኮሜንቶች ደስ ነው እኮ የምትሉኝ ሰሞኑን ደግሞ ቲክቶክ ጠፍቻለሁ። ምክንያቱም ኔትወርክ እንትን የለኝም፣ ዴታዬ የቲክቶክ ኔትወርክ ዴታ አልቋል። አልሐምዱሊላህ ትክቶክ ላይ አስር ሺህ ፎሎ አስገብተውኛል ደስ ይላል። በነገራችን ላይ ማለት ነው እዚህ ውዶች፣ ሀቂቃ ማለት ነው ልክ እንደነ ሳሚ ልክ እንደነ ክረምስቲ እኔን እኔን ያለህ ባህሪያ እኔም ያለህ ባህሪያ ነኝ፣ ነብስ ሽን ምንም ፈርቅ የለንም ማለት ነው። እስ እንዲነሱ ሰብስክራይብ፣ ሸር አድርጉኝ፣ ውደዱኝ። አላይ ውደዳችሁና ምትወዱኝ እንዳላችሁ ሁሉ ምጠሉኝ አላችሁ የምጠሉኝን አይመለከትም ግን፣ እነዚያ የሚጠሉኝ ሰዎች መመለከታችሁን አያቆሙ። ለእኔ ግን ጥሩ ነው ራያ ብያለሁ። ምክንያቱም ዩቱብ ሊከፍለኝ ትንሽ ቀረው እላቸዋለሁ። ወንዶች ዬ ማለት ነው ሊቆጠር ነው የዩቱብ ብር ሊቆጠር ቀናቶች ነው ይቀሩት እላችኋለሁ። ወጉ ሊደርሰኝ ነው አንዳንዶችማ ጀዋሌ ስለተሰበረ ምናምን ነገር ራሱ ማለት ነው። ይታቱ ተይቱ ባለምጠፋ ነው የሚመስላቸው ለሀቢቢ ማፊ መጥፋት። እንደውም በካምል በሙሉ ስሬስ ነው እኔ ዩቱብ ላይ የሚገኘው። እንደውም አለ አይደል ጥንድ ሁኜ ለመጣት እየተዘጋጀው ነው ወደፊት ማለት ነው። ምርጥ ጥንድ ሁኜ ነው የሚመጣው። አላ እንዲህ የነበረው እንዲህ የነበረው እንድኩ ነው ተያይዞ ማለት ነው፣ ሀቢቢ ለሀቢቢ ይሄ እንዴት ደስ ይላል ብናታችሁ። ታህቢቢ ራዕያ ህልሜ ታላሳካ ወደ ኋላ አልልም። ህልም አለኝ የምኖርለት ህልም አለኝ የማሳካው። አለ ኩል ደግሞ እንዳትቃዙ ማለት ነው ህልማን የምታሳካው ነጥቃ ምናምን ነገር እንዳይመስላችሁ፣ ስጋት እንዳይኖራችሁ ብዬ ነው። አይዟችሁ አነጥቅም። ሚምኪን የራሴን ነገር ለውሽድ ይችላለሁ እንጂ አነጥቅም። አብሱሩ ማለት ነው። ስጋት እንዳይገባችሁ። እንንትላ ያ ይገባችኋል። አልመስም አለ ኩልሃል። እኔ ህልም አለኝ። ህልሜ ሰፊ ነው። አላማዬ ትልቅ ነው፣ ትንሽ አይደለም። እንደዚህ እንደምታዩኝ፣ እንዴት እንዳልመስላችሁ፣ ብዙ ህልም አለኝ። ኢንሻአላህ ወደ ማሳካቱ ጥግ እየሄድኩኝ ይመስለኛል። አላማ አንተ አላሳካ ደግሞ ማርያም፣ መሸነፍ መውደቅ የለም። ሙስተሂል ሙስተሂል እላችኋለሁ። ወደች የህልሜን ምን እንዲሳካ ኢንሻአላህ። አላህ ሱብሓነሁ ወተዓላ ሀገራችን ሰላም አድርገልኝ። ሀገሬ ሰላም እንዲገባው ዱአ አድርጉልኝ፣ ህልሜን እንዳሳካ ለልጅን በሰላም እንድገባለ አስማርች ነው። እና የኔ ደስታ የሚያስደስታችሁ ላይክ፣ ሰብስክራይብ፣ ሸር አድርጉ። በአዳዲስ ቪዲዮዎች እንመጣለን። ልክ እንደነሳሚና እንደናይክራ በአዲስ ህይወት በአዲስ ጥንድ በአዲስ ዜና ሰምታችሁ እንመጣለን እላችኋለሁ። ሰላማችሁ ብዝት ብዝዝት ይበልልኝ። ወዳችኋለን። አለብዬ ከኔ በላይ ደሞ አላህ ሱብሓነሁ ወተዓላ ውዴዳችሁ ወዶችዬ፣ ሰላማችሁ ብዝትዝዝዝዝት ይበልልኝ። የጀሊሉ ሰላም በእናምተ ላይ ይሁን። አሰላሙ አሌይኩም ረሕመቱላሂ ወበረካቱ ባይ